በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቆቡንም፣ አስኬማውንም፣ መስቀሉንም፣ መቋሚያውንም ምኑን ይዛችሁ አትፈሩትም አምላክን በቃ የእሱን ክብርን ያዝነው ብላችሁ እንኳን ትንሽ እንኳን አትፈሩትም። ትንሽ እንኳን እንደ አይፈራ ፈጣሪ ይኸው በዙሪያችሁ እኮ በሞት እየወሰደ ነው የአብርሃም አምላክ የሁሉንም ቤት ያንኳኳል፣ እየለየም ይመታል። ስለዚህ ሁሉም ሕዝብ መደናገጥ ሳይኖርበት በተጠንቀቅ ይጠብቅ ተብለዋል። እምነት ያለውንና እምነት የሌለውን የሚያበጥረው ወረርሽኝ፣ እየለየ የሚመታው መቅሰፍት አሁን በሕዝቡ ዘንድ በአሳሳቢ ሁኔታ ወረርሽኙ እየተባባሰ መጥቶዋል። እነዚህ ሁሉ አውሬው አፍ ውስጥ መክተት ነው። የኔ ተልኮ ደግሞ የሰማይ አምላክ እጅ ላይ ወይ መርከቢቷ ላይ መውጣት፣ ይሄ ነው ልዩነቱ። ይህም የምጥ መጀመሪያው ሲሆን ዋናውም ተከትሎ ይመጣል ተብለዋል። ጸበሉ ቢካለክ ይኸው ሆስፒታል ደሞ አለል እንደ ምርጫ የኔ አባት ምርጫ ሊሆን አይችልም። ካመንን ማመን ተብለናል፣ ወይ ሳቱን ወይ ሀውን ተብለናል። እንድንመጥታ ዘናል በግድ መኑም አይልም። ክርስትናችን በግድ ይህን ማመን አለባችሁ ካላመናችሁ ትገደላላችሁ ትጨፈጨፋላችሁ በሰይፍ ትበላላችሁ የሚልም እምነትም የለንም። መዳን ትወዳለህን እብሎናል። የአብርሃም አምላክ ክብር ይግባው። አሁን በሀገሪቷ ላይ የእልቂት ሰይፍ ተደቅኗል። በሽታ፣ ጦርነት፣ የኑሮ ውድነት በህዝቡ ላይ ቢፈራረቅም ማንም የማይክደው ሀቅ የተስፋ ብርሃን የሀገር ትንሣኤ ምልክት የብርሃን ፍንጣቂው መስመሩ ተዘርግቷል። ሕዝብ መርጦ ማለቅ ወይ መርጦ መትረፍ የግል ውሳኔው ሆኗል። የጥንት የኢትዮጵያውያን ነገስታት ታሪክ፣ የአስተዳደር ሥርዓት በርቱዓን ዘንድ እየተመለሰ ያለበትን ታላቅ የብስራት ዜናን ከሀገሪቷ ወቅታዊ ሁኔታ ጋር በሰማይ አምላክ መልእክት ምን ተብሎ ነበር የሚለውን በሳምንታዊ ዘገባዬ ወደ እናንተ የማቀርበው አነ ገብረ አብ ሳሙኤል ውእቱ። እስከ ፍጻሜው አብረውን ይቆዩ። ዘመን ሲከፋ ሰላም ሲጠፋ የመጣውን ጠላት ድል የሚደረገው በመንበርከክ ውስጥ በሚገኝ የማንበርከክ ስልጣን ነው። እኔ የተሰጠኝን ኢትዮጵያ ለማየት ሁላችንም መንበርከክ ያስፈልገናል። ዛሬ በዚህ ጊዜ በሀገሪቷ ላይ እየደረሰ ስላለው እልቂት፣ እየተፈጠረ ስላለው ክስተት ቀደም ብሎ በሰማይ አምላክ መልእክት ስለ እያንዳንዱ ነገር ተነግረዋል። በተደጋጋሚ ከቤተ ክህነት እስከ ቤተ መንግሥት ማስጠንቀቂያ ተሰጥቷል። ሕዝብ መርጦ ማለቅ ወይ መርጦ መትረፍ የግል ውሳኔው ሆነዋል ተብለናል። ወይ ሳቱን ወይ ሃውን ተብለን እንድን መርጥ ታዘናል። ስለዚህም ጊዜ የማይሰጠው ወረርሽኝ ከባድ ድንጋጤን ፈጥሯል። በተለያየ ቦታም እየተዛመተ ነው ተብሏል። በሰማይ መልእክትም ፍርድ በሚያጓድል ድሃ በሚበድል ሰው ላይ በእያንዳንዱ ቤት አይቀርም ያንኳኳል ተብሏል። እምነት ያለውንና እምነት የሌለውን በማስመሰል ካባ የተጠቀለለውን ሁሉንም እንደሚያበጥረው ተነግሯል። ይህም የምጥጣር መወጠኒያው ሲሆን ከዚህ የባሰው ከባዱ መቅሰፍት በቅርቡ ተከትሎ ይመጣል ተብለዋል። ሰውን ንቆ ዝም ያለው እግዚኦ ካለው ጋር አይወዳደርም። ለሀገር መመንኮስ ክብርን አያስጥልም። በመከራም ዘመን መቅሰፍት አይነካውም እንዲሉ በምድር ኢትዮጵያ ፈሪሳውያን ካህናት የናቁት እግዚአብሔር ግን ያከበረው የወደደው በዚህ ዘመን በዚህ ጊዜ ትውልዱ የማያውቀው አዲስ ነገር የጥንት ኢትዮጵያውያን የነገስታቱ ታሪክ፣ የአስተዳደር ስርዓት በርቱዓን ሃይማኖት ምእመናን ዘንድ ተፈጽሟል። ጅማሬህ ታናሽ ቢሆን ፍጻሜህ ግን ታላቅ ይሆናል ተብሎ በመጽሐፍ እንደተነገረው ሕግ ከጽዮን ይወጣል፣ የሰማይ አምላክ ትእዛዝም ይፈጸማል እንደተባለው ታሪክ፣ እምነት፣ ሥርዓት የኢትዮጵያ ትንሣኤ መብራት ሆኖ ብቅ ብለዋል። የመጸው ወቅት ለበጋው ወራት ተራውን እንዳስረከበው የቅድስት ቤተ ክርስቲያን የአስተዳደር ሥርዓት የሰማዩን ሕግ የተፈጥሮን መፈራረቅ የወቅትን መቀያየር የተከተለ ነውና የመጸው ወራት አልቆ የበጋው ወራት እንደ ተተካው ሁሉ የአስተዳደርና የአመራር ስርዓቱም ከመንበረ ቅዱስ ማቴዎስ ወደ መንበረ ቅዱስ ማርቆስ የአስተዳደሩና የአመራር ስርዓት በገዳመ ጽላተ ሙሴ ወመስቀለ መድህን በወቅቱ መለያ ቀን የመንበር ርክክብ ተካሂደዋል። በርክክቡ መርሃ ግብርም የቅዱስ ማቴዎስ መንበር ተተኪውን የቅዱስ ማርቆስ መንበርን መርቆ የመልካም ሥራ ሐሳቡን ገልጾ በአደራ በዝማሬ ሥልጣን ኃላፊነቱን አስረክቧል። በእግዚአብሔር ፈቃድ የተሰየመው የቅዱስ ማርቆስ መንበርም ኃላፊነቱንና ሊሠራ ሆነ ሊያከናውን ያሰበውን በደስታና በሐሴት በቈራጥነት በእምነት መቀበሉን አስታውቋል። በምድር ኢትዮጵያ በተለይም ደግሞ በአሁኑ ጊዜ እየታየ ያለውን እየሆነ ያለውን የኑሮ ውድነቱን፣ ሰላም መጥፋቱን፣ የወረርሽኝ መከሰቱን በአምላክ ዘንድ በማሳሰብ የቅጣቱ ዘመን ያጠር ዘንድ የርቱዓን ሃይማኖት የቅዱስ ቤተ ክርስቲያን የአስተዳደር ስርዓት አስምረውበት አስረግጦ ይናገራል። ለቅድስት ሀገር ኢትዮጵያ ሰላምን፣ አንድነትን፣ ፍቅርን፣ መተሳሰብን በረከትና ቅድስና ይመጣ ዘንድ ንግሥተ ነገሥታት እህተ ማርያም ዘኢትዮጵያም መርቀዋል። ከአራቱ ሰንበተ ሰንበታት ወይም ከአራቱ የወቅት መግቢያ ዕለታት አንዱ በሆነው ታሳስ አንድ ቀን ዕለተ እሁድ የመፀው ወቅት አልቆ በዓለ ሰዊት የሀጋይ ወቅት የእሸት ዘመን በመባል የሚታወቅ ሲሆን ይህም በገዳመ ጽላተ ሙሴ ወመስቀለ መድኅን ትውፊታዊ ሥርዓቱን በመዘከር ሰዊት ወይም እሸት ለምእመኑ ተሰጥቷል። ኦሪት ዘሌዋውያን ምዕራፍ 26 ከቁጥር 2 እስከ 6 እንደተጻፈው «ሰንበታቴን ጠብቁ፣ መቅደሴንም ፍሩ። እኔ እግዚአብሔር ነኝ። በስርዓቴ ብትሄዱ ትእዛዜንም ብትጠብቁ ብታደርጉትም ዝናባችሁን በወቅቱ አዘንባለሁ፣ ምድሪቱም እህሏን ትሰጣለች። በምድራችሁም ላይ ሰላምን ሰጣለሁ፣ ማንም ሳያስፈራችሁ ትተኛላችሁ፣ ክፉዎቹንም አራዊት ከምድራችሁ አጠፋለሁ፣ ሰይፍም በምድራችሁ ላይ አያልፍም ተብለው እንደ ተጻፈው የበረከቱ ተሳታፊ የሰላም ዘመን አብሳሪ ያድርገን እያልኩ የኢትዮጵያውያን ስነ ያልሆነ ከታሪክ ከባህል ያፈነገጠ የአለባበስ ስርዓትን ያልጠበቀ ኮስሞቲክስ፣ ዊግ፣ ጥፍር፣ ቀለም በሴት ተማሪዎች ላይ ክልከላ ማድረጉና ይበል የሚያሰኝ መመሪያ ትምህርት ሚኒስቴር ማውጣቱን ተከትሎ ንግሥተ ነገሥታት እህተ ማርያም ዘኢትዮጵያ እንኳን ደስ ያለን በማለት አቶ ብርሃኑ ነጋ እግዚአብሔር አምላክ ያሰበክ አንተ በውስጥ ይሄንን ነገር ከአምላክ ጋር ነው የተነጋገሩት፣ በውስጦት ነው የተነጋገሩት። እንግዲህ አባቴ ደግሞ ለኔ ባቀበለኝ መሰረት አስተላልፋለሁ ማለት ነው። ሀሳብህን የሰማይ አምላክ ወዶልሃል። በውስጥህ ያሰብከውን ሀሳብ ሰማይና ምድርን ያጸና የፍጥረታት ባለቤት ወዶልሃል። በይሁ ተብያለሁ። ወዶሎታል። እንግዲህ አቶ ብርሃኑ ነጋና የሰማይ አምላክ ነው ውስጥ ለውስጥ የሚተዋወቁት ተነጋገሩት። እኔ ደግሞ በአደባባይ ላይ ህዝብ መሰክራለሁ። ያሰበው ሀሳብ ምንድን ነው ለሚለው ሁልህም ተንበርክከ በጸሎት ይበል የሚያሰኝ መመሪያ ትምህርት ሚኒስቴር ማውጣቱን ተከትለው ንግሥተ ነገሥታት እህተማርያም ዘኢትዮጵያ እንኳን ደስ ያለን በማለት ሐሳባቸውን እንደ ገለጹ እያሳሰብኩ የሳምንቱን ዘገባዬን በዚሁ ፈጸምኩ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።